ሞባይል ስልክ ወደ ኢትዮጵያ ሲመጣ አገልግሎቱን ለማግኘት ያስፈልጉ የነበሩት አስገራሚ መስፈርቶች። ግንቦት 9 1991 ዓመተ ልደት ቴሌ ለወራት ሲያስተዋወቅ የከረመውን የሞባይል ስልክ አገልግሎት መስጠት የሚጀምርበት ቀን ነበር እና በዚያን ዕለት ግንዛቤው የነበራቸው ባለሃብቶች ለኢትዮጵያ አዲስ የሆነውን ሞባይል ስልክ አገልግሎት ተጠቃሚ ለመሆን ወደ ቴሌ ቢሮዎች በማለዳ መምጣት ጀምረዋል። በቢሮ መግቢያ ላይ አንድ ማስታወቂያ ተለጥፏል። ሲም ካርድ ለመውሰድ ሲመጡ ኦሪጂናልና ኮፒ የመኖሪያ ቤት ካርታ ይዘው መምጣት እንዳለባቸውና የአገልግሎቱ ተጠቃሚ ለመሆን የቤት ካርታቸውን ማስያዝ እንዳለባቸው የሚገልጽ ማስታወቂያ ነው። በነገሩ የተስማሙና ቀድመው መረጃውን ያገኙ ሰዎች የቤት ካርታቸውን እያስያዙ ለሲም ካርዱና ቴሌ በብቸኝነት ያስመጣው የነበረውን ይህን በፎቶ የሚታየውን ትልቅ የኤሪክሰን ቀፎ 5000 ብር አካባቢ እየከፈሉ መውሰድ ጀመሩ። የዚያን ሁለትም የመጀመሪያዎቹ ሞባይሎች በአዲስ አበባ ከተማ ይታዩ ጀመር። እነዚህ ጥቂት የከተማችን ባለሞባይሎች በሱሪያቸው በሶሪያቸው ቀበቶ ላይ በታሰረ የቆዳ ቦርሳ ያንጠለጠሉትን ትልቅ ሞባይል እያየ ማን ያልተገረመ ነበር። በነገራችን ላይ ከነዚህ ቴሌ ከሚያስመጣቸው ስልኮች ውጪ በሌላ ቀፎ መጠቀም ፈጽሞ የተከለከለ ሲሆን፣ በኢትዮጵያ ብቸኛው የሞባይል ቀፎ ሻጭ ቴሌ ብቻ ነበር። ቆየት ብሎ ታዲያ የሞባይል ስልክ መጠቀም ፈልገው ነገር ግን የቤት ካርታ የሌላቸው ባለሀብቶች ቅር መሰኘታቸውን የተረዳው ቴሌ የቤት ካርታ ላላቸው የተመዘገቡ ባለሀብቶች ስልክ ሰጥቶ እንደጨረሰ ካርታ ለሌላቸው መስመር ፈላጊዎች 50 ሺህ ብር በማስያዝ ሲም ካርድ መውሰድ እንደሚችሉ ማስታወቂያ ወጣ። በጥቂት ወራት ስልክን አስፈላጊነትን የተረዱ ሰዎች በርከት በማለታቸው 50 ሺህ ብር አስይዞ ሞባይል የሚወስደው የአዲስ አበባ ባለሀብት ተበራከተ። በዚያን ጊዜ የሞባይል አገልግሎት የሚሰራው በመቶ ኪሎሜትር ኪሎ ሜትር ወይም ራዲየስ ብቻ ነበረና የሞባይል ስልክ ብቸኛ መናኸሪያ አዲስ አበባ ከተማ ብቻ ነበረች። ከአዲስ አበባ ከመቶ ኪሎ ሜትር በላይ ከራቀ ሞባይሉ አይሰራም። ከዚህ በኋላ ቴሌ ለብዙ ወራት ሲም ካርድ መሸጥ አቁሞ ላሉት ጥቂት ባለሞባይሎች አገልግሎቱን ለማዳረስ ኔትወርክ በማስፋፋት ሥራ ላይ ተጠምዶ ከቆየ በኋላ ከአዲስ ማስታወቂያ ጋር ብቅ አለ። ቴሌ በአዲሱ ማስታወቂያው ብዛት ያላቸውን ሲም ካርዶች ያለምንም ማስያዣ በቀበሌ መታወቂያ ብቻ መስጠት ሊጀምር እንደሆነና በተጨማሪም የሞባይል ተጠቃሚው ቴሌ በብቸኝነት ከሚሸጠው ኤሪክሰን ስልክ ውጪ በፈለገው ስልክ መጠቀም እንደሚችል ገልጾ ምዝገባ ጀመረ። በሺህ የሚቆጠሩ ሰዎች አገልግሎቱን ለማግኘት በመመዝገባቸውም ሲም ካርድ ለማግኘት ከስድስት ወር እስከ አንድ ዓመት መጠበቅ ግድ ነበር። በዚህ ወቅት የሲም ካርድ ዋጋ ከ5000 ብር ወርዶ 550 ብር ከዚያም 440 ብር ከዚያም 365 ብር ከዚያም 169 ብር ይሸጥ ነበር። ይህን ተከትሎም የሞባይል ቀፎዎች በግለሰብ ሱቆች ውስጥ መሸጥ ጀመሩ። ዛሬ ላይ ሁሉ ነገር ቀላል ሆኖ ከየትኛውም ሱቅ ልንገዛው የምንችለው ዕቃ ከመሆኑ በፊት ሲም ካርድ ተመዝግበው ደርሷቸው የቀፎ መግዣ ካጡ ሰዎች ሲሙን በወር ከ70 እስከ 100 ብር መከራየት ይቻልም ነበር። እናንተስ መጀመሪያ የያዛችሁት ስልክ ምን አይነት ነበር? ለመጀመሪያ ቀን ስልክ ስታወጡ የነበራችሁ ስሜት ምን ይመስል ነበር? ከዚህ ጋር በተያያዘ ያጋጥማችሁን ነገር በኮመንት አስቀምጡ። በመጀመሪያ ቀን የት ደወላችሁ?